ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች እንደምንጓላችሁ የሚያዝያ 8 2017 ዓ.ም ምርጥ ጣና ዜናችን ተጀምሯል። ዜናዎቹን እየመራው አማራ ሰፋ አብራችሁ ቆያለሁ። በቅድሚያም አርዕስቶቹን አስቀድም። ፋኖ እንኳን ተኩሶ ጎፈሬው ራሱ ይማርካል። ይህን የአድናቆት ምስክርነት የሰጡት የእሁድድ ብልጽግና ሰራዊት አባላት ናቸው። ባለፉት ተከታታይ ሰባት ቀናት ፋኖን የተቀላቀሉት የአድማ ብተናና የብልጽግና ሰራዊት አባላት የሰጡትን ሙሉ ምስክርነት በዜናችን ተሰሙታላችሁ። የሽመልስ አብዲሳ የክፋት እጆች ዛሬም ከወለጋ አማራ ህዝብ ላይ ሊነሱ አልቻሉም። የጭካኔ በትሩን በከፋ መጠን በአማራ ህዝብ ላይ እየፈጸመ ያለው የኦሮሞ ክልል አስተዳደር በምስራቅ ወለጋ ዞን ያደረሰውን ተከታታይ ጭፍጨፋና ግድያ በዜናችን የምትሰሙት ይሆናል። በጎጃም ምድር ጥቁሩን አስፓልት ለሰዓታት ያዘጋ ውጊያ ተካሂዷል። በምስራቅ ጎጃም ዞን የተደረገው ውጊያ ምን ይመስላል የሚለውን የዕለቱ ዜናችን በዝርዝር የሚያስደምጣችሁ የግንባር መረጃችን ነው ሰዓቱን ጠብቆ ይቀርባል ተሰሙታላችሁ። የከፍ ያለው መገደል ለኛ ጥሩ ሁኔታን ፈጥሮልናል። ይህንን ምቹ አጋጣሚ ተጠቅመን ፋኖን እንበት ነው ሲል የአረጋ ከበደ ካቢኔ ለክልል አመራሮች መመሪያ አስተላልፏል። የብአዴን የካድሬ ስምሪት ምን ይመስላል? በየትኛው የክልሉ ቀጠና የትኛው አመራር ተመደበ የሚለውን ከዜናችን ተሰሙታላችሁ። የአርበኛ ከፍ ያለው ደሴ መገደል ሁሉንም የአማራ ህዝብ ቁጣ ቀስቅሷል። ታላቁን አርበኛ የፋኖ ትግል ምልክትና የጀግንነት ውሃ ልክ የነበረውን አርበኛ ከፍ ያለው ደሴን የገደሉትን የጠላት ተልዕኮ ተቀባዮች በዓለም ዙሪያ የሚገኘው የአማራ ሕዝብ በጽኑ አጉዟቸዋል። አተርፍ በያ ጉዳይ የሆኑት የከፍ ያለው ገዳዮች እየደረሰባቸው ካለው ነቀፌታ መካከል ለዛሬ አንዱን እናጋራችኋለን። የተወደዳችሁ እና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች፣ እነዚህንና ሌሎች የግንባርና የትንታኔ ዘግባዎችን ይዘናል እስከ ዜናዎቻችን ፍጻሜ ድረስ ዩትዩብ ቻናላችን በቋሚነት ሰብስክራይብ እያደርጋችሁ አብራችሁ እንድትቆዩ እየጋበዝን ወደ ዝርዝሩ እናመራለን። በቅድሚያም አፍላ የውጊያ ቀጠና መረጃዎቻችን እናጋራለን። በምስራቅ ጎጃም የፌዴራል መንገድን ያዘጋ ውጊያ ተካሄደም። የአማራ ፋኖ በጎጃም ከኦሮሞ ብልጽግና ሰራዊትና ከአረጋ ከበደ ሚልሻ ጋር የሚያደርገውን ውጊያ ዛሬም ቀጥሎ የዋለ ሲሆን በምስራቅ ጎጃም ዞን ቢቡኝ ወረዳ የተደረገው ትንቅንቅ ከባድ እንደነበረ ምንጮቻችን ገልጸዋል። እንደ ምንጫችን ገለጻ በቢቡኝ ወረዳ የተካሄደው ውጊያ በክልሉ ርዕሰ መስተዳደር አረጋ ከበደ የሚመራው ሚልሻ በፋኑ ላይ ትንኮሳ ማድረጉን ተከትሎ የተፈጠረ አዲስ ውጊያ ነው። በዚህ ውጊያ ከፍተኛ የሚልሻ አባላት መገደላቸው የተገለጸ ሲሆን በፋኖ በኩል ሁለት ታጋዮች መስዋዕት ከፍለዋል ሲሉ ምንጮቻችን አረጋግጠዋል። አማራን ከአማራ ጋር እናጋድለዋለን በሚለው የኦሮሞ ብልጽግና አገዛዝ እቅድ መሰረት በዛሬው የምስራቅ ጎጃም ውጊያ ሚልሻውና ፋኖ ነበር የተዋጉት የሚሉት ምንጮቻችን ዛሬ የፌዴራል መንገድ የሆነውን ጥቁር አስፓልት ለሰዓታት ዝግ እንዲሆን ያደረገ ከባድ ውጊያ መካሄዱን ጨምረው ገልጸዋል። ከአዲስ አበባ ጎጃምና ጎንደር የሚያገናኘው ብቸኛው የፌዴራል መንገድ የሆነ መዘጋቱን ተከትሎ ለሰዓታት ትራንስፖርት ተቋርጦ መቆየቱን የገለጹት ምንጮቻችን የፋኖ ውጊያ መክበዱን ተከትሎ የኦሮሞ ብልጽግና ሰራዊት ከፍተኛ ኃይሉን ይዞ መግባቱን ተናግረዋል። ፋኖ ከፍተኛ የሚሊሻ አባላት ላይ እርምጃ መውሰዱን የተመለከተው የኦሮሞ ብልጽግና መከላከያ በየመንገዱ ንጹሐንን ረሽኗል ተብሏል። ይህ በእንዲህ እንዳለ በዚህ ጎጃም ጠቅላይ ግዛት አዊ ብሔረሰብ አስተዳደር ዞን የሰፈረው የብልጽግና ሰራዊት አሳሳቢ ከበባ ውስጥ ገብቻለሁ ሲል ሪፖርት ማቅረቡ ተሰምቷል። ከከበባ መውጣት እንደማይችል የተረዳው የአገዛዙ ሰራዊት ከሰሜን ምዕራብና ምዕራብ እዝ ተጨማሪ ያለ እንዲላክለት የጠየቀ ቢሆንም ራሱን እየተከላከለ ከከበባ እንዲወጣ ትእዛዝ ተሰጥቶት ዛሬ ካምፑን ለመቀየር ሲንቀሳቀስ ውሏል ሲሉ ምንጮቻችን ገልጸዋል። መረጃዎቻችን እንደቀጠሉ ናቸው። ወደ ተከታዩ መረጃችን አለፍን። ብአዴን ለከፍተኛ አመራሩ የገጠር ጉዞ ስምሪት ሰጠ። በአርበኛ ከፍ ያለው ሞት የተደናገጠው ጽንፈኛ ተመልሶ ሳይደራጅብን ህዝብን የማሳመን ስራ እንስራ ሲል ብአዴን የክልልና ዞን አመራሮቹን ወደ ገጠር ልኳል። ያረጋ ከበደ የክልሉ ካቢኔ ከፍተኛ አመራሩን ወደ ገጠር ቀበሌዎች ለፖለቲካ ስራ ማሰማራቱን የገለጹት የጣና ቴሌቪዥን ምንጮቻችን በአሁኑ ሰዓት ፋኖ በመሪው መገደል ምክንያት ተደናግጧል። ይህ ኃይል ተመልሶ እንዳይደራጅ ማድረግ የምንችለው በፋኖ ላይ ጥርጣሬ ማሳደር የጀመረውን ህዝብ አስቀድመን የፖለቲካ ስራ በመስራት ስለሆነ ከጤና ቢሮ ኃላፊው በስተቀር ሁሉም የቢሮ አመራር ወደ ገጠር ሂዶ ህዝብን የማሳመን ስራ መስራት አለበት ተብሏል። በዚህ የስምሪት መመሪያ መሰረትም ከአማራ ክልል 35 የቢሮና የተለያዩ ተቋማት ኃላፊዎች ከነምክትሎቻቸው ወደ ገጠር ተልከው የአማራ ህዝብ ሰላም ያስፈልገዋል። የወደመብን ንብረትና እየተገደለ ያለው የራሳችን ወገን ስለሆነ ቶሎ ወደ ሰላም መምጣት አለብን፣ እያሉ ህዝብን ለማሳመን ጥረት እያደረጉ መሆኑን የጣና ቴሌቪዥን ምንጮች ገልጸዋል። የአማራ ፋኖ ምልክት የነበረው አርበኛ ከፍ ያለው ደሴ በባንዳዎች መገደሉን ተከትሎ የአማራ ህዝብ በፋኖ ላይ ጥያቄ ማንሳቱን በአዲንም በግምገማው እንዳረጋገጠ የገለጹት ምንጮቻችን ይህ ጊዜ ለእኛ ጥሩ አጋጣሚ ነው። ጽንፈኛው ኃይል እርስ በርሱ መገዳደል መጀመሩና በአመራር ደረጃ ለዚያውም ከፍተኛ የህዝብ ተቀባይነት ያለው አመራሩን መግደል ከጀመረ ለህዝብ የማያስብ ኃይል ነው እያልን ህዝቡን ማሳመን የምንችልበት ወርቃማ ጊዜው አሁን ነው ሲል የባዲን አመራር በግምገማው ተናግሯል። የአማራ ህዝብ በብልጽግና ሰራዊት እየደረሰበት ያለውን መጠነ ሰፊና መልከ ብዙ ጥቃት ተቋቁሞ የትግሉ ደጋፊ ሆኖ ቢቆይም ከቅርብ ጊዜ ወዲህ በፋኖ መሪዎች መካከል የተፈጠረው የሐሳብ ልዩነትና የአሰላለፍ አለመግባባት በህዝቡ ላይ ስጋት ማሳደር ጀምሯል። ምንም እንኳን የፋኖ ታጋይ በጽናት እየታገለና በጠላት ላይም ድልን እየተቀዳጀ ቢሆንም የመሪዎች ልዩነትን በውይይት የመፍታት አቅም አለማዳበራቸው የሌላ ኃይልን ተልእኮ ተቀብሎ በወገን ላይ ተኩስ ከፍቶ የባንዳነት ተግባር እንዲፈጸም መፍቀዳቸውና ከአማራ ህዝብ ጥንተ ጠላት ህወት ጋር አብሮ ለመስራት ጅማሮችን ማሳየታቸው የአማራ ህዝብ የሉና ትግል መልኩን እንዳይቀይር ስጋት አሳድሯል። ይህን ሁኔታ በንቃት የሚከታተለው የብልጽግና አገዛዝ ደግሞ ይህ ጊዜ ምቹ ሁኔታን ፈጥሮልናል፣ ከዚህ የተሻለ ጊዜ ልናገኝ አንችልም ሲል የፖለቲካ ስራ ለመስራት ሙሉ አቅሙን ማንቀሳቀስ ጀምረዋል። በጦር ሜዳ ማሳካት ያልቻለውን ትግል በፋኖ መሪዎች አለመግባባት የተፈጠረውን ክፍተት በማስፋት ዕድሜውን ለማራዘምና የአማራን መከራ ለማብዛትም ሁኔታውን በንቃት እየተከታተለ መሆኑን ምንጮቻችን ተናግረዋል። ምንጮቻችን አክለውም የፋኖ መሪዎች ከዚህ ትምህርት ወስደው የአማራን ህዝብ መከራ ባያበዙበት መልካም ነው። ካልሆነ ታጋይም ሆነ ህዝቡ ወደ እነሱ ፊቱን ሊያዞር ይችላል እንጂ በፍጹም የባዕድንን የፖለቲካ ቅስቀሳ ሰምቶ ልቡ ሸብረክ የሚል የአማራ ህዝብ የለም ብለዋል። ወደ ተከታዩ መረጃችን ስናምራ ደግሞ የብልጽግና ሰራዊትን ምስክርነት እናገኛለን። መከላከያና አድማ ብተና ፋኖን ተቀላቀለም። የብልጽግናው አገዛዝ በአማራ ህዝብ ላይ የከፈተው ጦርነት የራሱ ሰራዊት ፊቱን እንዲያዞርበት አድርጎታል። የአገዛዙን የጦር ወንጀል ተባባሪ መሆን ያልፈለጉ በርካታ የሰራዊቱ አባላት የአማራ ፋኖ ጎንደር ጠቅላይ ግዛት እዝ በጌምድር ክፍለ ጦርን ተቀላቅለዋል። በተከታታይ አምስት ቀናት የባዕዲን አድማ ብተናና የውዲድ ብልጽግና መከላከያ አባላት ፋኖን መቀላቀላቸውን የገለጹት ምንጮቻችን ከዚህ በላይ ይህንን ስርዓት ማገልገል የለብንም ሲሉ ምስክርነታቸውን ሰጥተዋል። ያገዛዙን የጦር ወንጀል ተባባሪ መሆን ያልፈለጉ በርካታ የሰራዊቱ አባላት የአማራ ፋኖ ጎንደር ጠቅላይ ግዛት ህዝብ በጌምድር ክፍለ ጦርን ተቀላቅለዋል። በተከታታይ አምስት ቀናት የባዲን አድማ ብተናና የኦህዴድ ብልጽግና መከላከያ አባላት ፋኖን መቀላቀላቸውን የገለጹት ምንጮቻችን ከዚህ በላይ ይህንን ስርዓት ማገልገል የለብንም ሲሉ ምስክርነታቸውን ሰጥተዋል። የአማራ ፋኖ ጎንደር ጠቅላይ ግዛት ህዝን የተቀላቀሉት ያገዛዙ ሰራዊት አባላት ብልጽግና ፍጹም የማይቀየር የህዝብ ጥላቸው ያለው ስርዓት ነው በየስብሰባው የሚነግሩን በህዝብ ላይ እንድንጨክን እንጂ የፋኖ ጥያቄ ምንድን ነው፣ እንዴት ነው ውስጥ ችግሮቹ የሚፈቱት፣ ከጦርነት ውጭ ሌላ መፍትሄ የለም ወይ የሚሉ ሀሳቦችን አይደለም የሚነግሩን። የእነሱ ፍላጎት እኛ ሞተን እነሱ እንዲኖሩ ብቻ ነው። ይህን ደጋግመን ስንታዘብ ከቆየን በኋላ ወስነን፣ ሁኔታዎች ሲመቻቹልን ወደ ፋኖ መጣን ብለዋል። ፋኖን የተቀላቀሉ አድማ ብተናና የመከላከያ አባላቱ አክለውም ከእኛ ቀድመው ፋኖን የተቀላቀሉ ወንድሞቻችን በተደጋጋሚ እየደወሉ ይነግሩን የነበረውም ፋኖ የወጣው የህዝብ ዓላማ ይዞ ነው። ሁኔታዎችን እኛ እናመቻችላችኋለን ኑ ይሉን ነበር። የአማራ ህዝብም ስሜቱን ቀርበን ስንመለከተው የተረዳ ነው፣ ወንድሞቻችን ከነገሩን ጋር ተመሳሳይ ሆኖ ስላገኘ ነው ፋኖን ተቀላቅለናል ብለዋል። በተለይም የሰራዊቱ አዛዦች የገቡበት የኮንትሮባንድ ንግድ አገዛዙን ወደ ገደል ሊያስገባው ጫፍ ደርሷል ሲሉ የተናገሩት ፋኖን የተቀላቀሉት የብልጽግና ሰራዊት አባላት እነዚህ ኮንትሮባንዲስት የሰራዊቱ አዛዦች ውሸታሞች ናቸው። ፋኖ ከባድ መሳሪያ የለውም የሚጠቀሙት አብራራውና ባህላዊ መሳሪያ ነው። ጥይትም የላቸውም። የፋኖ ጥንካሬው አልሞ ተኳሽ መሆኑ ብቻ ነው። ግንባር ነጥለው ነው የሚመቱት። ከዚህ ውጭ ምንም የሚያሰጉ አይደሉም እያሉ ይነግሩን ነበር። ውጊያ ገብተን ስናየው ግን አዛዦቻችን ምን ያህል ውሸታሞች እንደሆኑ ነው ያረጋገጥነው ሲሉ ተናግረዋል። ይህ በእንዲህ እንዳለ በምዕራባዊ ጎንደር ቀጠና የሚንቀሳቀሰው የባዲ ሚሊሻ ኮኬት የሚገኘውን ካምፑን ለቆ ወደ ፋኖ መቀላቀሉን ምንጮቻችን ገልጸዋል። ምንጮቻችን አክለውም እስካሁን የቆየነውም ፋኖ ወደ እኛ አካባቢ የተጠናከረው ውጊያ ባለማድረጉ ነው እንጂ ካምፑን ለቀን ለመውጣት ካሰብን ቆይተናል፣ ሲሉ መናገራቸውን ገልጸዋል። ፋኖ እንኳን መሳሪያው ጎፈሬውም ይዋጋል፣ ሲሉ ምስክርነታቸውን የሰጡት የአድማ ብተን አባላቱ የኦሮሞ ልዩ ኃይል አባላቱ ከነሙሉ ትጥቃቸው ሲቀላቀሉን እኛን አማራዎችን ግን ለይተው መሳሪያችንን ነጥቀውናል። ለእኛ መሳሪያ የሚሰጡን ለውጊያ ስንወጣ ብቻ ነው። እኛ ሞተን እነሱን እንድናድናቸው ጠርተው ወደ እሳት ቢማገዱንም አካላቸው እንጂ ልባቸው ከፋኖ ጋር ነው ብለው ይጠረጥሩናል። በአጠቃላይ ስርዓቱ አማራን የሚጠላው እዚህ ድረስ ነው ሲሉ ምስክርነታቸውን ሰጥተዋል። ክቡራትና ክቡራን የጣና ቴሌቪዥን ቤተሰቦች አሁንም ቆይታችሁ ከጣና ቴሌቪዥን ጋር ይሆ። በኦሮሚያ ክልል የአማራ ተወላጆች ግድያ ተባብሶ ቀጥሏል። የአቶ ሽመልስ አብዲሳ ካቢኔ በወለጋ አራቱም ዞኖች የሚኖረውን የአማራ ተወላጅ የማፈናቀልና የመግደል ፖሊሲያቸውን አጠናክረው መቀጠላቸውን ተበዳዮች ገልጸዋል። አስተያየታቸውን ለጣና ቴሌቪዥን የሰጡ የወለጋ አማራዎች በምስራቅ ወለጋ ዞን ሀሩ ሊሙ ወረዳ ባለፉት አራት ተከታታይ ቀናት ባደረጉት የግድያ ዘመቻ ከሰላሳ በላይ ወገኖቻችን ገድለዋል ሲሉ ተናግረዋል። አስተያየታቸውን ለጣና ቴሌቪዥን የሰጡ የወለጋ አማራዎች በምስራቅ ወለጋ ዞን ሀሩ ሊሙ ወረዳ ባለፉት አራት ተከታታይ ቀናት ባደረጉት የግድያ ዘመቻ ከ30 በላይ ወገኖቻችን ገድለዋል ሲሉ ተናግረዋል። ግድያው የተፈጸመው በምዕራብ እዝ የብልጽግና ወታደርና በኦሮሞ ልዩ ኃይል መሆኑን የገለጹት ምንጮቻችን የኦህዴድ ደጋፊ ሚዲያዎች የግድያችንን ምክንያትና የሞታችንን ዜና አዛብተው ዘግበውታል። የጃልመሮ ረዳ ስለተገደለ የኦሮሞ ነጻነት ሰራዊት አባላት በወሰዱት ጥቃት አስራ ዘጠኝ ሰው ተገድሏል ብለው የዘገቡት ሚዲያዎች የነሽመልስ አብዲሳ ነውር ለመጠበቅ ነው። ገዳያችን የኦሮሞ ሚልሻ ልዩ ኃይልና የምዕራብ እዝ ሲሆን፣ የተገደልነው ደግሞ የአማራ ተወላጆች ነን። ወንጀሉን በስሙ ባለመጥራትና ሞታችንን በመደበቅ የገዳያችን ተባባሪ የሆኑ ሚዲያዎች ከድርጊታቸው ሊቆጠቡ ይገባል በማለትም ገልጸዋል። አራቱም የወለጋ ዞኖች የአማራ ሕዝብ የመገደያ ማዕከላት ሆነው መቀጠላቸው የሚታወቅ ቢሆንም የወንጀሉንና የንጹሐኑን ግድያ ግን ዓለም አቀፉ ሚዲያዎች በቸለታ ማለፋቸው እንዳሳዘናቸው ግፏኑ ተናግረዋል። የወለጋ አማራዎች የደረሰባቸውን ግፍ አስመልክቶ ሲናገሩም እስካሁን ሲገድሉን የነበረው በሸኔ ስም እያሳበቡ ነበር። ከቅርብ ወራት ወዲህ ደግሞ ፋኖ ተደራጅቶ በይፋ ራሱን ገልጿል። እየተዋጋን ያለ ነው፣ ጽንፈኛውን እንጂ ንጹሃንን ጎርተን አናውቅም እያሉ ለወንጀላቸው መደበቂያ ምሽግ ፈጥረዋል በማለት የሽመልስ አብዲሳንና አብይ አህመድ አገዛዝ ያደረሰውን የጦር ወንጀል ገልጸዋል። ሰሞነኛው አማራን ከወለጋ የማጽዳት ዘመቻ ከተፈጸመባቸው ቀጠናዎች መካከል የምስራቅ ወለጋ ዞን ሃሩሊም ወረዳ ጎርባ ጉዲና እና ሱኪ ቀበሌዎች ናቸው። ከሳምንት በፊት በሁሩጉሩ ወለጋ ዞን ተመሳሳይ የአማራ ተወላጆች ጭፍጨፋ ተፈጽሞ ከሃያ በላይ መገደላቸውን መዘገባችን አይዘነጋም። በመጨረሻም ሀቀኛው የአማራ ህዝብ ታጋይ አርበኛ ከፍ ያለው ደሴ ላይ የተፈጸመው ግድያን ማህበራት መቃወማቸውን ቀጥለዋል በህዝብ ትግል ስም የተደበቁ ባንዳዎች የአማራ ፋኖ ጎንደር ጠቅላይ ግዛት ህዝብ ተቀዳሚ ምክትል ሰብሳቢና ግዙፉ ገብርዬ ክፍለ ጦር አዛዥ አርበኛ ከፍ ያለው ደሴ ላይ የተፈጸመውን ግድያ የተለያዩ ማህበራቶችና ድርጅቶች መቃወማቸውን ቀጥለዋል። ዓለም አቀፉ የአማራ ኮንግረስ ወንድምን መግደል ቃያልነት ነው ሲል ኮንኖታል። ካዓለም አቀፍ የአማራ ኮንግረስ የተሰጠ የሀዘን መግለጫ በአማራ ህዝብ ህልውና ትግል ውስጥ ፈርቀዳጅ የሆነውን ግዙፉን ክፍለ ጦር ይመራ የነበረው የገብርዬ ክፍለ ጦር ዋና አዛዥ እና የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት እዝ ተቀዳሚ ምክትል አዛዥ ሜጀር ጀኔራል ከፍ ያለው ደሴ በህወሓት ተላላኪ ፋኖን አንባዮች በሽምግልና ስም ከበባ በመፈጸም ልብ በሚሰብር ክህደት ከጀርባ ተመቶ ሚያዝያ 3 2017 ዓ.ም ተሰውቷል። በአርበኛ ሜጀር ጀኔራል ከፍ ያለው ላይ የተፈጸመው ግድያ ለመላው አማራ ህዝብ ትልቅ የልብ ስብራትን የፈጠረ ከባድ ክህደት ወንጀል ነው። በጀግናችን ሞት ዓለም አቀፍ የአማራ ኮንግረስ የተሰማውን መሪርና ጥልቅ ሐዘኑን ይገልጻል። አርበኛ ከፍ ያለው ለዓመታት የህዝቡ አለኝታና መከታ ሆኖ የጠላትን ጥቃት በጀግንነት ሲመክት የቆየ ወደር የለሽ የህዝብ ልጅ ነበር። ፋኖነትን የአማራ የጀግንነት ክብር በማድረግ የትነግን ወረራ በጎንደርና በወሎ በአስደናቂ ወታደራዊ ጀብዱ የመከተና የአገርን ህሉና ያስጠበቀ የህሉና አደጋውን ለመቀልበስ የመጀመሪያውን የፋኖ ግዙፍ ክፍለ ጦር በመመስረት የአማራን ትግል መልክ ያስያዘና የፋሽስቱን የብልጽግና ጦር ቅስም የሰበረ የጀግኖች ጀግና ነበር። ምን ያደርጋል ጠላት ስንት ዋጋ ከፍሎና ደክሞ ያልተሳካለትን በአማራ ሆዳምና ቅጥረኞች ተነጠቅን። አንገት የሚያስደፋ የክህደት ድርጊት ነው። በአንዳንድ የተወሰኑ የፋኖ አደረጃጀቶች ውስጥ በጥቂት አመራር ላይ በተቀመጡ ግለሰቦች ፍላጎትና ሴራ እንዲሁም ከጠላት ኃይሎች ጋር በመተባበርና በመናበብ ስልጣንንና ጥቅምን የሞትና የሽረት ጉዳይ አድርገው ከወጡለት ዓላማና ግብ ባፈነገጠ መልኩ ከህሉና ትግሉ በላይ ያሳሰባቸው እስኪመስል ድረስ የሀሳብ ልዩነትን ማስተናገድ ተስኗቸው በጓዶቻቸው ላይ ትንኮሳ፣ አፈና፣ እገታና ጭካኔ የተሞላበት ግድያ ማድረግ ከጀመሩ ውለው አድረዋል። ወደ አንድ ድርጅት ለመምጣት የማያስችል የመስመርና የአካሄድ ልዩነት ቢኖር እንኳ የራስን የተማከል አደረጃጀት በመፍጠር የልውና ትግሉን በጋራ ተናቦ ማስቀጠልና ዳር ማድረስ ይቻል። ጉዳዩን በማክረር ወደ እርስ በእርስ መገዳደል ማድረስና አይተኬና እንቁ የፋኖ መሪዎችን ሕይወት መቅጠፍ የተቀደሰውንና ፍትሐዊ የሆነውን የአማራ የህልና ትግል ማቆሸሽና የለየለ ፀረ አማራነት ነው። ለእንዲህ አይነቱ አደገኛ አካሄድ ቶሎ መፍትሄ የማይበጅለትና ሁኔታው በዚህ መልክ የሚቀጥል ከሆነ በዚህ የእርስ በርስ መገዳደል ተጠቃሚውና አሸናፊ የሚሆነው በዋናነት በዙሪያው የከበቡትና እረፍት የነሱት የአማራ ጠላቶች ናቸው። የተፈጠረው ቀውስ ከቁጥጥር ውጭ ከሆነና እየሰፋ ከመጣ ህዝባችን ከጠላት ከሚደርስበት ጥፋትና እልቂት በተጨማሪ ለባሰ ትርምስና ለከፋ ሰባዊ ቀውስ መዳረጉ አይቀሬ ነው። ለፋኖ አንድነት ስንል መገደል የማይገባውን ወንድማችን ለመግደል ተገደናል፣ በሚል አስነዋሪ መግለጫ ግድያ መፈጸማቸውን ያመኑ የጦር አበጋዞች እንዳሉ በአደባባይ ተሰምቷል። በአንድነት ዘመቻ ስም አፈሙዝን በራስ ወገን ላይ ማዞርና ለመስዋዕትነት ማቅረብ ቃየልነት ነው። በጄኔራል ከፍ ያለው ደሴ ላይ እንዲህ አይነት አስነዋሪ ግድያ የፈጸሙ እንዲፈጸም እቅድ ያወጡ ያቀነባበሩና ያስተባበሩ ቃይሎች በመላው የአማራ ህዝብ እንዲወገዙና በአስቸኳይ ከፋኖ የትግል ጉዞ እንዲወገዱና ከስልጣናቸው ወርደው ለወታደራዊ ችሎት እንዲቀርቡና ፍትህ እንዲወርድ ጫና ይደረግ ዘንድ ለመላው የአማራ ህዝብ በተለይም ለጎንደር ህዝብ ጥሪ እናደርጋለን። የሰማዕታቱን የከፌን ነፍስ በአጸደ ገነት ያኑርልን። ለቤተሰብና ለትግል ጓዶቹ መጽናናቱን ጥንካሬውን ይስጥልን። ክብር ለሰማዕታት፣ ድል ለእውነተኛውና ሐቀኛው ፋኖ፣ ድል ለአማራ ህዝብ። ዓለም አቀፍ የአማራ ኮንግረስ። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች፣ የሚያዝያ 8 2017 ዓ.ም ተመረጥ ጣና ዜናችን የተከታተላችሁትን ይመስል ነበር። ዜናዎቹን የመራው አማራ ሰፋ አብሬያችሁ ቆየው። የጣና ቴሌቪዥን ወቅታዊ ፕሮግራሞች ቃለ ምልልሶችና ዜናዎች እንዲሁም ትንታኔዎቻችን እንዲደርሷችሁ የዩትዩብ ቻናላችን ሰብስክራይብ በማድረግ በቋሚነት ተወዳጁን ጣና ቴሌቪዥን ከሀቅ ጋር